ለደብረ ዘይት እንኳን አደረሳቸው አደረሰን ብያለሁ። እንግዲህ እንደ እግዚአብሔር ፍቃድ ለጭብሬቃ ትንሽ እንነጋገራለን። ለቸሩ መዳና ለሚፍዳ እንግዲህ አንድ ማህበራዊ ሚዲያ ላይ ሲመላለስ የነበረ ቪዲዮ አይቻለው። ወደ ሐረር አካባቢ ባልሳሳት ያየሁት እሱ ቪዲዮ ከጅብ ጋራ የተያዘ ነው። ይሄ ከጅብ ጋራ የተያዘ ነገር ለዘመናት በጣም ሀረር አካባቢ ጅቦች ከሰው ጋራ ተላምደው ሰው አይነኩም፣ ምንም አያደርጉም፣ ምግብ በእጅ ይሰጣቸዋል፣ ይበላሉ፣ ምናምን የሚባል ነገር በጣም ብዙ ጊዜ እንሰማለን። ይሄ ነገር ልምድ ሊሆን ይችላል ግን ብዙ ጊዜ የቤት እንስሳቶችን ውሻን፣ ድመትን አላምደን አብረን እንኖራለን። ከቤት እንስሳ አልፎ አራዊትንም አንዳንድ ሰዎች አላምዶ ሲያሮሩ እናያለን። ይሄ እንዴት ሊሆን ቻለ? እንዴት ይሆናል የሚለው ነገር ብዙ አነጋጋሪ ነገሮች አሏቸው። አሁን ጅብ ጋራ ሰው ተላምዶ ሚኖሩ ብቻ አደለም። ከአንበሳም፣ ከነብርም፣ ከዝሆንም ከተለያዩ ጋራ ሰዎች ተላምዶ አብሮ ይኖራሉ። ከዛ አልፎ ደግሞ እባብ ጋራ ተላምዶ ሚኖሩ አሉ። ዘንዶ እንደዚሁ በቤታቸው ውስጥ ሁሉ የሚያሳድጉ ሰዎች አሉ። እነዚህን ነገሮች ማለት ነው እና እነዚህ ሰዎች እንዴት፣ እነዚህ ነገር የሚባሉ ነገር ናቸው፣ ሰውን የሚተናኮሉ ነገር ናቸው፣ ከሰው ጋር ባህርያቸው አይገናኝም እና ምክንያታቸው ምንድን ነው በማለት ብዙ ጊዜ ራሴን የምጠይቃለው የተለያየ ሰዎችንም እጠይቃለሁ እና ምንድ ነው? ከዛ በፊት በሀገር ቤት አሁን አንበሳ ግቢ ተብሎ በተለምዶ አውሬዎችን መንግስት አንድ ቦታ ላይ ከልሎ ይቀልባቸዋል። ጊዜው ባላስታውስም በሆነ ወቅት ላይ አንድ አንበሳ የገዛ ቀላቢውን እንዴት እንደሰባበረው አስታውሳለሁ። በዜና በኢትዮጵያ ቴሌቪዥን የተላለፈ ዜና ላይ የሰማሁት ታሪክ ነው። በጣም የረጅም ጊዜ ታሪክ ቢሆንም ማለት ነው እና አውሬ አውሬነቱን አይረሳም። እንደዚሁም ደግሞ በዚህ በውጭ ዓለምም እንደዚሁ አራውቶችን ነጮች በጣም ይንከባከባሉ፣ በተለይ በዚህ በውጭ ዓለም። በመላው ዓለም ላይ በአውሮፓም በአሜሪካም ነጮች አራዊትን በጣም ይንከባከባሉ፣ ያክማሉ። በማደንዘዣም መያዝ ሲያቅታቸው በማደንዘዣ በርቀት ሆኖ በማደንዘዣ ይወጓቸዋልና ይዘዋቸው ያክሟቸዋል ተወቅቶ ከሆነ በጉቶ በተለያዩ ነገሮች በሌላ አውሬም ተበልቶም ቢሆን ቆስሎ ያለበት ቁስል አካባቢ ያክማቸዋል። እንደዚሁም ደግሞ በተለያየ በሽታም ይጠቃሉ እና በእንደዚሁ ሲስተም እያደነዘዟቸው ያክሟቸዋል። ኦፕሬሽን ድረስ እስከ ማረግ ድረስ ይሄዳሉ። ነጮች ግን እነሱ በዚህ ሲስተም ነው የሚሄዱት። እያደነዘዙ ነው። ማደንዘዣ መጀመሪያ ይሰጣሉ። ከማደንዘሻ በፊት ከአውሬ ጋራ አይሳፍጡም። ግን እንደዛውም ደግሞ ከአውሬው ጋራ ደግሞ አብሮም ሚሳፈጡ አሉ። አብሮ ማድ ቀርቦ ሁሉም ሚበሉ አሉ። በዚህ በአሜሪካ አካባቢ ብዙ ነገሮች ይደረጋሉ እና ያለን እና ይሄ ነገር በጣም የሰፋ ሲሄድ ይባሰ ብሎ በእኛ ሀገር ላይ ደግሞ በነጮች ላይ ያየውትን ነገር እኛም ሀገር ላይ አየውኝ ማለት ነው። ነጮች ውሻን እንደ ልጆቻቸው ያያሉ፣ እንደ ጓደኛ ያያሉ፣ እንደ ጠባቂም ያያሉ። በብዙ መልኩ ውሾቻቸውን ያያሉ ይመለከታሉ ውሻን ከወለዱት ልጅ እኩል ነው የሚያስቡት። እና እንደውም ከወለዱት ልጅ በላይ እንክብካቤ ሁሉ የሚያደረጉላቸው አሉ። መኪና ውስጥ ሁሉ ይዟቸው ይሄዳሉ። የሚሄዱበት ቦታ ላይ ገቢና ውስጥ አርገው እንደውም ሹፌሮች ራሳቸው ላይ ቁጭ አርጎ ይዞ ይሄዳሉ፣ ውሻውን ማለት ነው። ትልቅ ይሁን ትንሽ ውሻ ግደላቸው ምነሱ አጠገባቸው እንዲ ጎናቸው ላይ አስቀምጦ በግራ በኩል ወይም በቀኝ በኩል ጎናቸው ላይ አስቀምጦ አልያም ደግሞ ፊት ለፊታቸው እንደዚህ አስቀምጦ ይዞ ይሄዳሉ። ይህንን ስላችሁ ሀገራችን ላይ ደግሞ ጅብ መኪና ውስጥ ገቢና ውስጥ ተጭኖ ከሰው ጋራ አብሮ ጅብ ሲጓዝ መስኮት ተከፍቶለት ጭንቅላቱን ወደ ውጭ አውጥቶን እንደ ውሾቹ ዳቅኝ የተመለከተ ያጓራት ይሄ በጣም ነው በቃ። ኤሌትሪክ እንደያዘው ሾክ ነው ያደርገኝና ሚንት ነው እየተደፈግ ያለው እዚ ሀገር ላይ ይሄ ነገር እየሆነ ያለው እውነት በኖርማል ሁኔታ ከሆነ ሰየው። እኔ ግን ከብዙ ሰዎች ባገኘት መረጃ ኖርማል አይደለም። ከመናፍስት ጋር የተያዘ ቁርኝት ያለው ነገር እኛ በድግም የተደረጉ ነገሮች ናቸው ብዬ ነው የወሰድኩት፣ መደምኩትም ለምን ጅብ አውሬኖ ይባላል፣ አንበሳ አውሬኖ ይባላል። አንድ ቀን ምብሉ ቢቀርበት ሳቱ ቢያልፍበት ያንም ሰው ከመተናኮል ወደኋላ አይልም። ይሄ ነገር ወዴት ይሄ የወሰደን እንደሆነ ማየት ይችላለን አ። እንደዚሁም ወደዚያው ወደ ሐረርና ድረዳ አካባቢ ነው የሰው ጅም ተብሎ በጫካው ውስጥ እግሩ ረጃጅም እጁ ረጃጅም የሆነ ጅብ መሳይ በጣም ቁመቱ ረጅም የሆነ ጫካ ውስጥ ሲንጎራደድ ያዩት ሰዎች ቪዲዮ ቀርጸውታል። ለዛው በማሌዳ ማለት ነው። በጣም በማሌዳ ገና ፀሐይ ሳይወጣ ራሱ ማለት ነው። አልተውት ነው እና አጋጣሚ እነዛ ሰዎች ሰውት አራጉድ አይተናል፣ የሰው ጅብ እያሉ አንድ ወዳጀ ቪዲዮን ልኮልኝ አይቼ እንደውም ሪአክሽን ቪዲዮ ለሰራበት ፈልጌ በአጋጣሚ ስላልተመቸኝ ተኩት። ምንድን ነው እየሆነ ያለው ሀገራችን ላይ? እኛ ሰው በመናፍስት ኃይል ሰውን ሲጎዳ በጣም በቃ ሊሆን የማይገባ ነገር ሰውን ለገንዘብ ለጥቅማጥቅም እያሉ መንፈስ እያላኩ የሰው ልጅ አልጋ ቁራኛ እስከ ማድረግ ድረስ የደረስንበት ደረጃ ነው ያለ ነው። ከአውሬ ጋር ደግሞ እንደዚህ ቁራኝነት ተፈጥሮ ይኖራል ተብሎ የማይገመት ነገር ደግሞ ሲናየው ወዴት ነው እየተጓዝን ያለ ነው? እውነት የፈጣሪን ቸርነት ትተነዋል። ፈጣሪ ወዴት ፈጣሪ መኖሩንም ዘንግተነዋል ማለት ነው እ በውጭ ያሉት እንዳለ አውሮፓኖች አሜሪካኖችም እንይበል የፈጣሪ መኖር እና አለ መኖር ትተውት እየኖሩ ነው። ከመናፍስቱ ዓለም ጋራ ዲል ተደራርጎ ተፈራርሞ ለዘመናት እየኖሩ ነው። የራሳቸውን ህይወት እየኖሩ ነው። ለምን እነሱ በአንድና አንድ የሲወል ሰዎችንን ብሎ አምለውበት ገብተዋል። የእኛ አገር ሰዎች ደግሞ እኛ የሃይማኖት ሰዎች ነን፣ በእስልምና በኦርቶዶክስም በፕሮቴስታንትም እምነት ውስጥ ነን ብለን የምንኖር ሰዎች ግን በሃይማኖት ጥላ ስር ተጠልለን እንዲህ አይነት ክፉ ነገር ስንሰራ ሊናችን ምንድን ነው የሚለን? ሊና የሌለን ሰዎች እየመሰል ነው። ሁሉ ነገር ገደብ አለው። ሁሉ ነገር መጠን አለው። ከመጠን ስናልፍ መጥፎ ነገር የሆኑ ነገሮች ሁሉ ጥሩ ነገር ላይ ገጥሙን ይችላሉ። ሁሉ ቀን ጥሩ ሊሆን ይችላል፣ አንድ ቀን መጥፎ ቀን ሊገጥመን ይችላል። አንድ ቪዲዮ አይቻለሁ። እዚ ሐረር ላይ አንድ ልጅ ዛፍ ስር ቁጭ ብሎ ጅቡ መጥቶ ፀጉሩን እየላሰ ጆሮውን እየላሰ እየሳቀለት እንትን የሚል ልጅ አይቻለሁ። ምን ማለት ነው? እኔ ነጮች ጋር ነው ይህንም ነገር ማቆ ከውሻ ጋራ ሲላላሱ ከጅብ ጋራ ደግሞ መላላስ ማለት ምን ማለት ነው? ስለዚህ ይሄ ነገር ኖርማል እንደ ኖርማል ተወስዶ የሚታይ ከሆነ በጣም ስተት ነው። በጣም ስተት ነው። ፕሊስ ቤተሰብ ልጆቻችሁን መከታተል መቻል አለባቸው። ልጆቻችሁ ምን እያደረጉ እንደሆነ ምን እየሰሩ እንደሆነ አሁን ከጅቡ ጋራ ጅቡ መጥቶ ፀጉሩን ሲልሰው ጆሮን ሲልሰው የነበረው ሁሉ በጣም ወጣት ልጅ ነው። ሀያ ምናምን አመቱ ነው ግፋብን ካለተዋሶ ከጅብ ጋራ እንደዚህ መቀለድ አይቻልም። የሆነ የተዋረሰው መንፈስ አለ። ይህ የተዋረሰው መንፈስ ደግሞ ከጅብ ጋር አይደለም፣ ከፈለገ አውሬ ጋር ተስማምቶ ድል አድጎ መኖር ይችላል። አንድ ቀን መንፈሱ ግን የካደው ቀን ወይም እሱ ግብሩን ሳይከፍልለት ሲቀር አጥንቱም አይገኝም። ይሄ ሰው እና ጎበዝ፣ ካለንበት ሁኔታ ነገር በማስተዋል ብንንቀሳቀስበት መልካም ነው። ማስተዋል ያስፈልጋል። ነጮች አድርጓል እና እኛም የምናደርግ ማለት አስፈላጊ አይመስለኝም። ሁሉን ነገር ኮፒ እያደረግ ወደ ራሳችን መውሰድ ደግሞ አስፈላጊ አደለም። ነጭ የሚኖረው ለራሱ ነው፣ ለአንተ አደለም። የሚኖረው የነጭ ይሁን መኖር ይገባይ። ነጭ ከዘንዶ ጋራ ሲላፋ አየህና፣ እኔም ከዘንዶ ጋራ መላፋት አለብኝ ልትል አይገባህም። ይህ ነገር አውሬ ነው፣ የቤት እንስሳ አይደለም። ድመት ውሻ ምናምን አይደለም። ውሻም እኮ የሆነ ነገር ሲሆን ይነክሳሃል፣ ብታናድዶ ይነክሳሃል። ድመት ምንዛው ስትናደድ ትቧጭረሃለች። አደጋ ላይ ከመውደቅ በፊት ጎበዝ፣ ወዳጆቼ ንቆ የተዋረሳችሁት ነገር ለጊዜው ነው የሚጠቅማችሁ ከጊዜ በኋላ ግን እናንተኑ መልሶ ይጎዳቸዋል። አንድ የሆነ ፋሽን መጣ ሲባል ነጭ ያደረገ ነገር ለየት ያለ ነገር ካያችሁ ይህኛም ማረግ አለብን የምትሉ ነገር ሊኖር አይገባም። እኛ ኢትዮጵያውያን ባህል፣ ሃይማኖት ያለን ሰዎች ነው። በሃይማኖት ስርዓት እና ህጋጋት ውስጥ ነው መኖር የሚገባል እንጂ እንደፈቀደ ልንሆን አይገባም። ሁሉ ነገር እግዚአብሔር መጥኖ ለክቶ ሰጥቶናል። ከእግዚአብሔር ሕግጋት ውጭ ደግሞ የምናደርጋቸው ነገሮች ሁሉ ክፋት ናቸው፣ በደል ናቸው፣ እግዚአብሔር የሚያሳዝኑ ነገሮች ናቸው፣ ጥፋት ናቸው። ከኛ አልፎ አገራችን ላይ መዓት የሚያመጣብን ችግር ነው በእኛ ኃጢአት። አዎ እና ቤተሰቦች፣ ወገኖች እባካችሁ ካለንበት እንንቃ። ካለንበት አባዜ እንውጣ። ተገቢ አይደለም ይሄ፣ አስፈላጊ አይደለም። እግዚአብሔር ማሳዘብ ተገቢ አይደለም። አውቄ ያለው ተምር ያለው እያልን ደግሞ የማይሆን ጭቃ ውስጥ ሄደን መዘፈቅ ያለብን እውቀት እዚህ አምጥቶ የሚጥል ከሆነ ያ እውቀት ሊሆን አይችልም። ያነበብኮ መጽሐፍ የተማርኮ ትምህርት ለዚህም ያዳርግ ከሆነ ተምር ያለው አውቅ ያለው ማንብብ ያለው ማለት የለብም። የምትማረው የምትነበው መጽሐፍ አንተን ሊለውጥ አንተን ሰው ሊያደረግ የሚገባ ነገር ሊሆን ይገባል እንጂ አንተን ወደ አውሬነት የሚቀይር ነገር ሊሆን አይገባም። እግዚአብሔር አውሬ አደለም አርጎ የፈጠረ ሰው አርጎ ነው የፈጠረ። ሰው ደግሞ ክቡር ነው። ፈጣሪውን አክብሮ የሚኖር ለፈጣሪው የተገዛ የሚኖር ነው እንጂ ፈጣሪውን እየተቃወመ ከፈጣሪው ትእዛዝ ውጭ ወጥቶ እንዳሻው እየፈነጨ የሚኖር ሰው አይደለም። እንስሳትና አራዊትም አንተ አብረሃቸው የምትጨፍራቸው የምትቀልዳቸው አውሬዎች ሁሉ ለፈጣሪያቸው እኮ ይገዛሉ። አዎ የፈጣሪያቸውን ድምፅ ይሰማሉ እኮ ሲናገራቸው ሲገ ይሰማሉ፣ ያውቃሉ። ግን አንተ በመናፍስት ሃይል ካደነዘዝካቸው ወደ ራሲ አንተ የገባይበትን ማአት ወይም ስልጣኔ ብለ የስልጣኔ ውስጥ ጭቃ የገባይበትን አውሬውንም ከዛ ጋራ ራሴን የምታስገባ ከሆነ መልሶ አንተን የሚጎዳ ነገር ነው። ነው እውቀት ልጥካለሁ መጠና ነው ስልጣኔ ነው ጥበብ ነው እያልክ ምትል የማዘዝበት ነገር ለአንተ አስፈላጊ አደለም። ነጮች ከጣሪያቸውን ትቶውታል። እኛ ምናመልከው ሉሲፈርን ነው ብለዋል። ያ አሉትን ደግሞ እያደረጉት እየተከበሩት ነው። ከሉሲፈር ጋር ምን አይነት ስራ እየሰሩ እንደሆነ እያያችሁ ነው። ምን እያደረጋቸው ምን እንደሆነ ደግሞ እያያችሁ ነው። በኦሎምፒክ ጊዜ ምን እንዳደረጋቸው ከዛም ኋላም ደግሞ ምን እንዳደረጋቸው ሉሲፈር ምን እዩ አያችሁ ነው። ኢቨን አሜሪካ ውስጥ አንድ አገር አመድ የሆነበት በራሳቸው ጥፋት በራሳቸው ንግግር እንደዚ ያዋርዳል። አጋነት አይተወህ። እኔ አለውሉ እንደፈለግኩን ይልሃል፣ ግን ሳታስቦ ይጥልሃል፣ ደግሞ ያዋርድሃል። ስለዚህ ከመጣሊ በፊት ከመውደቂ በፊት ቆም ብለ አስብ። በጉብዝና ወራት ፈጣሪ አስብ ይልለን። በጉብዝና ወራት ፈጣሪ አስብ የሚለው ቃል አስቦ በጉብዝና ወራት ከተባለው በወጣትነት በጎ ማሳነት ፈጣሪን አስቦ ገንዘብ በሀያ ዓመት አምሮ በአርባ ዓመት ነው የሚገዛው አለ አንድ ሰው የሚባል እንደ አባባል ከሆነ እግዚአብሔር የሰጠህን ማንም ሊለካል ሊመጠንል አይችልም። እግዚአብሔር ከአርባ ቀን ጀምሮ ከእናትህ ማኅጸን ጀምሮ ቀምሮ ቁጭ አድርጎታል። ያ እሱ ቀምሮ ላይ ያስቀመጠልህን ማንም ሊለውጡ አይችልም፣ ማንም ሊነጥቅ አይችልም። በ40 ዓመትም በ80 ዓመትም ሀብቶን ንጸጋም ይሁን ይሰጥሃል። በአምስት ዓመት ሁን በ20 ዓመት ሁን እሱ የሰጠህን ጸጋ በረከት ማንም ሊነፍግህም ጨምሮ ሊሰጥህም ወይም ቀንሶ ሊሰጥ ማንም አይችልም። ስለዚህ መጀመሪያ ከመውደቂ በፊት አወዳደቅ አሳምር የሚባል ነገር አለ። ይሄ ነው። ፕሊስ ንቁ። ከመናፍስ ጋር ዲል ያደረጋችሁ የተፈራረማችሁት ሰዎች እንደ ቀልድ ደግሞ ከመናፍስ ፈረሴ ይበቃሻል ይሸኝሻለሁ ብሎ ሳታስቢው የመኪና ጎማ ራት ሳያረግ ወይም ሳያረግሽ ወይም የጥይት ራት ሳቶን ንሳ ሳትገባ ስጋውን ሳትበላ ደግሞ ሳትጠጣ

በማንም አርተፍሻል ህይወት አቀናብሮ በሚሰጠና አርተፍሻል ህይወት ልንንቀሳቀስ አይገባንም። ዳ አርተፍሻል ህይወት ለኛ አይደለም። ባለቤት አላችሁ። ተው ይቅርባችሁ። ኤዥያ አንድ ጊዜ ወደ ዮኔ ስቴት ተነስቼ ሄጄ ነበረ እና በአጋጣሚ እየሄድኩ ያለው መንገድ ላይ አንድ ኤዥያዊ እባብ አንገቱ ላይ አርጎ መኪና ሰነዳ ይቸዋሉ። እና ያ ሰው እያየውት ድንገት መኪናው ከመንገድ ወጣበት። ከመንገድ መውጣቱ ብቻ አይደለም፣ እሱ መስመሩን እንደሳተ በሱ የተነሳ ሰባት መኪና አደጋ ደረሰባቸው። እሱ ከነሱ ውስጥ ደግሞ የከፋ አደጋ ደረሰበት። ይሄ ነው እንግዲህ አውሬው እንደ አምላክ የሚያዩት አውሬ እንደዚህ ስራውን ይሰራሉ። ዘንዶው የእግዚአብሔር ፍጥረት ነው፣ ምንም ማለት አይደለም። ግን ለዘንዶ የተሰጠው መንፈስ ዘንዶው ላይ ያደረው መንፈስ እና ሰውየው ላይ ያደረው መንፈስ አደጋውን አደረሰ። በአንድ ሰው የተነሳ የብዙዎች ሕይወትና ንብረት ወደመ ማለት ነው በሰከንድ ውስጥ እዛን ቀን እግዚአብሔር አምላክ ነው። ከዛ ውስጥ እኔ በዛ መስመር በነሱ መስመር ላይ ቢሆን ኖሮ እኔም አደጋ ላይ ነበርኩት ሞር ግን እግዚአብሔር ከነሱ ነጥሎኝ ጥግ በዚህ ጥጊዜ እየልኩ ስለነበረ ተረፍኩኝ። በጣም ነው አዘንኩት። በጣም ስለሆነው ነገር ስላየውት ነገር ይህን ቀኑን ሙሉ ነው ሳለቅ ሲዋልኩት እና ይህን ያህል ነው አጋንንት የሰውን ህይወት ለመቅጠፍ የሚሯሯጠው። የሰውን ንብረት ለማጥፋት የሚሯጠው። ግን አምላካችን ብለን ተቀብለን የምንሄድ አምላክ እኮ ለአደጋ አንተን አሳልፎ አይሰጥ፣ አንተን ይታደግ ይላል እንጂ ለምን ፈጠረኸ የፈጠረ አምላክ ሳትለብስ ገላይን እንድትሸፍን ቃላን እንድትሸፍን ያስስ በለያል አቅም ባይኖርህም ሶ እንዲያደርግል ይልክልሃል እንጂ ለአንተ ክፉ ነገር አረግብህም አስምብህም ታደ። የትኛውን አምላክ ነው አንተ አምላክ ብለህ የምትጓዘው? መልሶ አንቴን አደጋ ላይ የሚጥል ችግር የሚፈጥርብህን አምላክ ለምን ፈለግከው? ምን ሊያደርግልህ ይሄ ትልቅ ስህተት ነው ሰው ወዳጆቼ። ይብቃል፣ ይብቃ! የሞኝነት ህይወት ይብቃችሁ። ይሄ ሞኝነት ነው፣ ይ ለው ይሄ መጃጃ አሉ በማይረባ ነገር ይብቃል። አንድያ የፈጠረን መዳን ያለምን ያዘው፣ ተማፀነው፣ ያድንሃል፣ ያወጣሃል። አናን የአዛርያ ሚሳኤል ከእቶን እሳት ያወጣ አምላክ እናንተንም ያወጣል፣ ተማፀናችሁ። ስለዚህ ይህም ነገር እዛች ትጓዙ ጥሩ ነው። ከአውሬ ጋር የምትቀልዱ ሰዎች ቁሚቃችሁ፣ ባካችሁ ህይወታችሁን ለአደጋ አታድርሱ፣ ለአደጋ አታዳርጉ። ይሄ ነው ሌላችሁን መስሉ። እግዚአብሔር ልብስ እግዚአብሔር ማስተዋል ይነድለን። አዎ ወደ ልቦናችን እግዚአብሔር ይመልሰን። ተጠንቀቁ፣ ታስቡ፣ ወደኋላ መለስ በሉ። ቆም ብላችሁ አስሙ። ካለመኖሪያ መጣ አምላክ ከትቢያ ያነሳብን አምላክ ይህ ያለ አምላክ ሊሆን የማይችለውን አምላክ ብዬ መያዝ የለብኝም እና ከዚህ ነገር ራስን መቆጠብ እንዳለብን ማስተዋል መቻል ይኖርብናል። የማስተዋልን እሱ ቸሩ መዳን ያለ ያድለን። ወደ ልቦናችን እንድንመለስ እሱ ይርዳል። ሁላችንም ሁላችንንም እግዚአብሔር እሱ በምረት ቸርነቱ ይጎብኘን ያስበን፣ ይታደገን ጠባቂ ቅዱሳናዎች መላእክትን እያዘዘልን በምረት አይኑ ይመልከተን። እግዚአብሔር ለንስሐ ሞት ሊያበቃን ልንጸል ልንማፀን ይገባናል። ና ይሄ ነው ሁልላችሁ ምችለው እድሜ ለንስሐ እድሜ ለፍሳ ያድለንላለ ሰላም ችንን ያብሳለን። አገራችን ኢትዮጵያን ሰላም እንዲያደርግልን እመኛለው። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ለስጋ ደግሞ እንዲያበቃን እንማጸንላለሁ። ቪትሚንንስ እንዲሰጠን የምናጸንላለሁ። በንሳዮ ተመላልሰን ስጋውን በልተን መንግስቱ እንድንወርስ የእሱ ፍቃድ ይሁን። አነሳስተው ላስጀመረ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። እንግዲህ ሚዲያውን የአብፀጋ ሚዲያን ከፍ አድርጉልኝ፣ ሰብስክራይብ አርጉ፣ ሼር አርጉ ላይክ አድርጉ ሀሳብ አስተያየታችንም በሀሳብ መስጫው ላይ አስቀምጡልኝ። ቪዲዮውም ታ ያላችሁት ተማራችሁም፣ ግን ላይክ አታደርጉም ሀሳብን አትሰጡም አስተያየትን አታደርጉም እና ኮመንት ማድረግ ቢለምባችሁ ጥሩ ነው ብዬ አስባለው። ላይክ ደግሞ ብታደርጉ ጥሩ ነው። ማንከፍልበት ነገር ነው፣ በጣታችን ጠቅ ማረግ ነው እና ሰከንድ የማይሞላ ስራ ነው፣ እና እባካችሁን ቪዲዮ የሚያያችሁት ስክሮን አታድርጉት። ለመማማሪ አይል ነው እና ይህን ነው ሌላችሁን ፈልጎ ሰብስክራይብ እንድታደርጉ የደውል ምልክቷንም እንድትጫኑ ነው የምፈልገው። እናንተ ሺ ማረጋችሁን ቁጥር ዩቱብ ለዛው በዛው መጠን ሽ ያረግልኛል እና ባካችሁን ይህን እንድታደርጉ በእግዚአብሔር ስም ጠይቃቸዋለሁ እና እህቶችና ወንድሞች ደግሞ በጸሎት በፈታችሁት በጸሎት አስቡኝ፣ ወልደግን ብላችሁ በጸሎት አስቡኝ። ብዙ ፈተና ላይ ምኝም ያለሁት እና እግዚአብሔር አምላክ ሁላችን የሚታደገ ይርዳቅላለሁ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ ባይ